ዋን ምን ማለት ነው ነበረ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬም በድጋሚ መጥቻለሁ። የሚቱ ጉዳይ ነው። እንግዲህ ዛሬ ቤተሰቦቻችን ምንም እስካሁን ድረስ አዲስ ነገር የለም፣ ምንም መረጃ የለም። ግን ደግሞ አንድ የደረሰኝ ነገር አለ፣ ለእኔ ማለት ነው። የተነገረኝ ነገር አለ። እውነት ነው ወይስ ውሸት ነው የሚለውን ነገር አላውቅም። ግን ደግሞ እማረጋግጥ ይሆናል፣ በራሴ መንገድ እማረጋግጥ ይሆናል ማለት ነው። ነገሩ ምንድነው? እሱ ምንድነው የተፈጠረው? የሚለውንም አብረን የምናየው ነገር ይሆናል ማለት ነው። ቤተሰቦቻችን ከዚህ በፊት ታስታውሱ እንደሆነ ልውል እንሂድ ብሏት እምቢ ስትለው ጊዜ ቆይ ምሰራውን እኔ የማውቀው ምናምን ብሏት ነበር ማለት ነው። እና ታስታውሱ እንደሆነ ማለት ነው ከዚህ በፊት እና በጣም ሲዝት ዝቶ ነው ከዚህ ቤት የወጣው ማለት ነው። እንደውም ትዝ ይለኛል እዚች በር ላይ ሆኖ ቆይ እኔ የማደርገውን ነገር አውቃለሁ ምናምን ብሎ ዝቶባት ነው የሄደው ማለት ነው በማ በሚቱ ላይ ማለት ነው። እና አሁን ምናልባት አላውቅም፣ እኔ ከዚህ ነገር ጋር እያያዝ ሆኖ ይ ነው ከሰማሁት ነገር ጋር ደግሞ የሆነ አለው ብቻ የሆነ ነገር አለ። እና ቤተሰቦቻችን ያንን ማረጋገጥ ስለፈለግኩኝ ነው ዛሬ የመጣሁት ማለት ነው። ከዳንኤል ጋር እያያዛሉ ወይ ወይስ ደግሞ ከእኛ ጉዳይ ጋር እያያዛሉ የሚለው ነገር በጣም ግራ የሚያጋባ ነገር ነው። ምክንያቱም ማንኛውም ሰው ሊገምት የሚችለው ይሄንን ነው። እናንተም ልትገምቱ የምትችሉት ይሄንን ነው ማለት ነው። ወላንሳ ተባብራ ሳስራታለች። እንደገና ደግሞ ራሱ ዳንኤል ስለተያዘ እሷ እንደ መያዣ ተጠቅመው ሊያስለቅቋቸው ስለፈለጉ ነው ምናምን ምናምን የሚባል ነገር አለ እና ኦሬዲ ደግሞ ያው እንደምታውቁት እኛ ዞሮ ዞሮ ዳንኤልን በሆነ መንገድ በራሳችን መንገድ ሁሌ ከኛ ጋር አይኖርም። ማድረግ ያለብንን ነገር አድርገን እኮ ወደፊት ልንለቀው እንችላለን። እና ከኛ ጋር ሚቱን ይዞ ምናምን እዚህ ሁሉ አተከሮ እና እዚህ ሁሉ ጣጣ ውስጥ መግባት አስፈላጊ አይሆንም ነበር ማለት ነው። እና ቤተሰቦቻችን እንደተጨነቃችሁ ተጨንቀናል፣ እንዳዘናችሁ አዝነናል። በጣም ነው የሚደብረው ሚቱ ተይዛ እዚህ ቤት ባዶ ነው የሚሆነው ቤቱ ራሱ ባዶ ነው የሚሆነው። ልጆቹ ሕጻናቶቹ የለመዷት እሷን ነው። ባሮክ የለመዳት እሷን ነው። ምግብ የሚበላው በእሷ ነው። ሁሉንም ነገር ማለት ነው። እና ቤተሰቦቻችን ይህን ሁሉ ነገር ተችሎ ነው እንግዲህ እስካሁን ድረስ በትዕግስት ቁጭ ያለው አሁን ግን ያው እንቅስቃሴዎችን መጀመር አለብን። እሷ እንድትገኝ ተመልሰ ወደ ቤቷ እንድትመጣ እንቅስቃሴዎችን ዛሬ መጀመር እንዳለብኝ ስለተሰማኝ ነው። የምጀምረው ደግሞ ከሩቅ አይደለም ከአጠገቤ ካሉ ሰዎች ነው ማለት ነው እና አዲስ ነገር አዲስ ነገር አዲስ ነገር አለ። አዲስ ነገር እሱ ምንድነው? እሱ ልዑል ደውዬለት አለው። በኖርማል ነው የደወልኩለት። ይምጣና የምነግራችሁ ይሆናል ማለት ነው እና ብታቅ ኖሮ ፍቅር እንደ በፊት አይምሯ ንጹህ ቢሆን ኖሮ ወይም ደግሞ ጤነኛ ብትሆን ኖሮ እስከ ዛሬ ድረስ ቤት ውስጥ ቁጭ አንልም ነበር። የሚቱ ጠፍታ ቤት ውስጥ ቁጭ አንልም ነበር። የማይታሰብ ነገርም ነበረ ማለት ነው። ግን ምን ታደረጉት አላችሁ። ሁለት እዳ ሆነብኝ ሁለት ዱብ እዳ ሆነብኝና የማደርገው ግራ ገባኝ ማለት ነው እና እስኪ ለማንኛውም ዛሬ ይምጣና ልውል። የምጠይቀው ከበድ ያለ ጉዳይ አለ ማለት ነው። የሰማሁትም ነገር ስላለ የተነገረኝም ነገር ስላለ ማለት ነው እና እናያለን፣ እስኪ የሚፈጠረውን ነገር አብረን። የእኛም ጉዳይ ያው እንዳያችሁት እየቀጠለ ነው። ምንም እንግዲህ እስካሁን ድረስ ፍቅር ላይም ለውጥ የለም፣ አዲስ ነገርም ምንም የለም። ቴቴ ፍቅር መፈቂያ የሚገርም ችግር እንዳለ ማን ነው ማ

ምን አዲስ ነገር አለ? ዝም ብለሽ ዝም ብለሽ ቁሚ፣ ቆይ። ምን አዲስ ነገር አለ? እንዴት? እንዴት ማለት እንዴት? አትሰማም? ሁሉንም ነገር ታውቅ የለ ወይ? ለምንድን ነው እሱ እንትን የምትለው የትኛው ሁሉ ነገር ነው ማለት ነው? አንተ አይደል እንደ አዲስ መረጃ የምታቀብለን ምን ሆነህ ነው? ስልክም ስልክም የሚደወልልል አንተ አይደል እንደ ለእኛ እኮ አይደለም። እዚህ ላይ ደረጃ ላይ ደርሳለች፣ እንደዚህ ሆናለች፣ አገናኝ ምናምን ብለህ ስልክ ራሱ የሚደወልልል አንተ አይደል እንደ ምንድን ነው የምታወራው? ለምን እናንተ የራሳችሁ ሆነ የምትጨነቅበት ስራ አለ ነው ወደን የደወለች። የምንጨነቅበትማ የምታስጨንቀን ሙሉንም ነገር እኮ የምታደርገው እኮ አንተ እንደሆንክ እኮ ደረስንበት። ረፍዶን ምን ማለት ነው? እንዴት ነው የምታስበው? ሲጀመር እኔ አንዳንዴ የዋህነቴ ማለት ነው ያስበላኝ የዋህነት አንተ እኮ እዚህ ጋር እኮ ምንም አይደለም። እኔ ግን ምን እያልክኝ ነው? ከዚህ በላይ መወሻሸቱም ይበቃል። እያንዳንዱ ላደረግከው ነገር ዋጋ ትከፍላለህ። አሁን ግን አሁን ግን ከዚህ በላይ ዋጋ የሚያስከፍልህን ነገር ማድረግ ተውና ቶሎ ብለህ ልጅቷን ወደ ቤት መልስ። ከየት ነው የምመልሳት? ሌላ ችግር ውስጥ አታስገባኝ። እኔ ከአንተ ጋር ድብድብ ድብድብ ሌላ ጸብ ምናምን አልፈልግም። ከአንተ ጋር ደብቃታል። በስነ ስርዓት ነው መረጃ ያገኘሁብህ። ደብቃት አላንተ ያገጥቃት ባለፈው የነበረውን እስ ስለ እሱ አስረዳኝ። ስለ አሁን ነገር ስለ አሁን ነገር ስትዝት ነበረ። የዛትከውን ነገር አድርገው አለቀ። በቃ ሌላ ነገር የለም። አንተ እኔ ዛኔ ብቻ ነው። ስንት ጊዜ ዝቼ አለው። ይሄን ነገር ከዳንኤል ጉዳይ ጋር የተያዘ ነገር ነው ብለን ሞከርን ሞከርን ግን ስለሷ እንደ ሰው እንደመሆኔ ሕሊና ስላለኝ ብቻ ይሰማኛል። ሕሊና ስላለ ነው ልጅቷን አፍን የወሰድከው አፍን ወስደ የሆነ ቦታ ያስቀመጥካት፣ ከዛ በዚህ ስልክ ደዊ፣ ከዛ እኔ ወስጃ ደህና መሆንሽን። አረ ምክንያቱም እሷ ደህንነቷን ብቻ ነው የተናገረችው። ደህንነቷን ተናገረች። ከእንግዲህ መመጣ አይመስለኝም አለች ምናምን ነገር፣ ብዙ ነገር አለች አይደል? ይህንን ያለችበት ምክንያት ቆይ ቆይ፣ ይህንን ያለችበት ምክንያት በትክክል የሆነ ከጀርባዋ ሆኖ እንዲበይ እንዲበይ ብሎ ያስገድዳታል ማለት ነው። እዚህ ስትመጣ አሁን ቦዲጋርዶች አሉ እሷን እዛ የሚያሰቃዩ እንደዛ ነው። ንገረኛ። አንድ ነገር ልንገር፣ እቺ ከቤት እኔ እሷ የነገረች መስሎ ነው ተሳስታል። እሷ አልነገረችም። በራሴ መንገድ ነው መረጃዎችን ሰብስቤ የደረስኩበት

ስለዚህ ምንም ሳትደውል ቀጥ ብለህ ሄደህ እንትን ትላለህ። ከዛ በፊት ግን ይኸውልህ፣ አትጃጃል። ፍቅር በማገት አይሆንም አብሮ መኖር ትዳር በማገት በጠለፍ አይሆንም። ወንጀልም ነው፣ ያሳስራል። ብዙ ዋጋ ያስከፍላል። አንተ ጋር ለምን ቀርባ ደወለች? እሱን ስለ እሱ አስረዳኝ። እኛ ያለን ስልካችንንም ከአንተ በላይ የሸመደደችው የእኛ ነው። እንዴት ልደውል ቻለ? ስ ስለሱ ነገር አስረዳ። አንተ ያለብህን ችግር እስኪ አስቡ። ምኑን? የምን ጉዳይ አለ? ችግር ላለመደረብ ነው የሚለውን ተራ ምክንያት ልትነግረኝ ነው? ያ ስላለብህ እንዳትጨናነቅ ነው ወደኔ ደወለች ብዬ ነው ነው ማስብ? ሰበብ ይሄን ሰበብ አታድርግ፣ ሉል ሰበብ አታድርግ። እውነተኛውን ምክንያት ተናገር። አንደኛ ነገር በቃ ይበቃሃል ከዚህ በላይ አታሰቃያት ገብቶሃል እኔ እኮ በትክክል የነገረኝ ሰው ስላለ እኮ ልዑል ነው ያ ሲያዛት መረጃ ከፈለግ አለኝ ብሏል ሰውየው በቃ መረጃውን ያሳይ ለምንድን ነው ምንድን ነው ያገኘውናና አንቺ ይፈተች ደግሞ ስልኩ ከማን ከማን ጋር እንደሚደዋወል። ዝም በይ። ይሄ እኮ ከዳንኤል ጋር ራሱ ይደዋወላል ይ? ፈላኔ ጋር እኮ ይሄን ትደዋወላለ ስልኩን፣ ትደዋወላል። ስልኩ ላገኘውና እግዚአብሔር ነው መገለ። ያኛውን ስልኬን አልያዝኩትም፣ ቻርጅ ላይ ነው ተሰክቼው እንደመጣሁ። ዝም በል። አሀ በዛኛው ነው የምትደዋወላ። አንድ መረጃ ቀድመ ብታደርሳቸው ስንሄድ፣ አንድ መረጃ ቀድመ ብታደርሳቸው እንጣላለን። ችግር የለውም። ያው ስልኩ ካሳ ማን ነው ማን ነው ካሳ? በጣም በተደጋጋሚ እዚህ ጋር ከመቶ ጊዜ በላይ የተደዋወልከው ነው ካሳ። የቢሮ ሰው ነው እንዴት ነው የምታስበው? የሚሰራው እኮ ነው። አረ አደለም። ካሳ መቶ ጊዜ ከእሱ ጋር መደዋወሉ ለምን አስፈለገ? እስኪ እኔ እኮ የምሰራውን ስራ እኮ ታውቃለህ። የቢሮ ስራ ላይ በቃ ከማንኛውም ሰው ጋር እደዋወላለሁ ሞር ደግሞ ይህ ሰውዬ ከኔ ጋር በዚሁ ስራ ስለምንገለ ብዙ ኮንታክት ስላለ ስልክ አሁን የሚደውሉል ሰዎች ትናንትና ለምን ሳይደውሉል? በሚቱ ጉዳይ አብዴት ለምን ሳይደውሉል? ያኛው ያኛው ስልክ ትተ ለምን ትመጣለ? እሷ ታግታ ስልክን ትተ። ደንታ የለም እንዴ ስለ እሷ አንተ። ሲጀመር እኔ መጀመሪያ ሪፖርት ሳደርግ አንቺ ምን? አንቺ አንቺ ለፍቅር ተመታለች፣ መብቷ ነው በጥፊን። በቃ ምን ይላል? ገና ዋጋ ትከፍልበታለህ። መጀመሪያ ፖሊስ ጣቢያ ሂጅ። ሪፖርት ሳድር ተጠርጣሪ ብዬ አንተን ማስመዘግብ ሊወስዳት የሚችል ሰው ከዛ ጉድ ይፈተሻል። ለአላድምም ዲያ አይቀርም ማመልከት አይቀርም። የፈለክበት መልክት ሁለት ሰው ቢደውል ገንዘብ የሚፈልግ ሰው ይደውልልን ነበር፣ ወይ ደግሞ የዳንኤል ቤተሰቦች ነው ብሎ ይደውልልን ነበር። የትማ አትሄድም ሲጀመር አብረን ነው የምንወጣው አልኩ እኮ ታዋት። ለምን ነው እሷ ላይ አንተ ምትገለው? እሷ የነገረች ይመስል እንዴ። እንጂ ፍቅር ምን ሆነሽ ነው? እውነታውን የምታውቀው በጣም

እያዛለ በኋላ ግን ከተያዝክ በኋላ ዋጋ ትከፍልበታል። በዚህ ጉዳይ ማለት ነው። የፈለከውን ነገር አብሬ አንቺ

አንቺ ለካ ከእኛ አንተ በማገባ ምን ያማ? እንዴ ተረጋጋ። ምን ፈልገሽ? በቃ እንደው እኔ ያስጨርሰዋል። ምን አበሳጨ ምን ምን ያዝ! ስልኩ ስልኩን የታል? አምጪ! አሰደም አቦ ደስ ነው። እሺ አንቺ እኔ ሌላ ነገር አታስገብኝ።